የኢትዮጵያውያን ስደተኞች በውሻ የሚሳደዱበት አስፈሪው ጫካ ስደተኛ የሚያስጠልሉትን ዜጎች የምትቀቀው ሀገርም ይህ ኢትዮጵያንና ሌሎች ስደተኞች በውሻ እየተሳደዱ ወደ ፖላንድ የሚያቋርጡበት የዓለማችን አደገኛው ጫካ ነው። ፖላንድ ህገወጥ ስደተኞችን ለመግታት በሯን ካጠባበቀች ሰነባብታለች። ይሁንና ይህም ሆኖ የተለያዩ የማምለጫ ዘዴዎችን ተጠቅመው ወደ ግዛቷ የሚጎርፉ ስደተኞችን ማስቆም ፈጽሞ አልተቻላትም። ወዲህ ደግሞ የፖላንድ ድንበር ጠባቂዎች በእግር በመኪናና በሰው አልባ አውሮፕላኖች ህገወጥ ስደተኞች ድንበር እንዳያቋርጡ ሌትተቀን ተግተው ክትትል ያደርጋሉ። ታዲያ ከዚህ ከሚሳደዱት ስደተኞች ቡድን መካከል ደግሞ የኢትዮጵያውያንም ቁጥር ከጊዜ ወደ ጊዜ እያሸቀበ ይገኛል። በዚህ ላይ ስደተኞች በሩሲያና በቤላሩስ አድርገው ወደ ፖላንድ ለመምጣት በትንሹ 7000 ዶላር ለደላሎች መክፈል እንደሚጠበቅባቸውም ይገለጻል። ታዲያ በዚህ ሁኔታ ከአውሮፓውያኑ 21 ጀምሮም በቤላሩስ ድንበር በኩል ወደ ፖላንድ ያቋረጡ ስደተኞች ቁጥር በሺዎች የሚቆጠር ነው። እኛም በዛሬው ጥንቅራችን ይህንን አስፈሪውን የስደተኞች ማቋረጫ መንገድ እና ውጣ ውረድ ልንዳስስ ወደናል። አብራችሁ ዝለቁም ውድ የሁሉ ደሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ የተሰቡን ወዳጁ ያሉ ወደ መረጃውን አሸጋግራችሁ አብራችሁን ዝለቁም። የፖላንድና የቤላሩስ ድንበር አካባቢ ጥቅጥቅ ባለ ደን የተሸፈነ ነው። ከዚህም በላይ አስከፊ ሁኔታ ደግሞ በደን ከመሸፈኑ በተጨማሪ በሾሃማ ሽቦ መታጠሩ ነው። ይህም ሆኖ ይህ የቢያሉዊዛ ጫካ ተብሎ የሚታወቀው ታሪካዊ ደን በዩኒስኮ በቅርስነት የተመዘገበ ሲሆን ጥብቅ የተባለ ጥበቃ ይደረግለታል። ሆኖም አሁን ላይ ስደተኞች ወደ አውሮፓ ጎረቤት ሀገራት ለመግባት እንደመተላለፊያ መተላለፊያ መንገድ ይገለገሉበታል። በጫካው ውስጥ የፖላንድ መንግስት ስደተኞችን ወደ ሀገሪቱም ሆነም ወደ አውሮፓ እንዳይገቡ ለመከላከል በሚል በነጮቹ አቆጣጠር በ22 ያስገነባው 193 ኪሎ ሜትር የሚረዝም አጥር ይገኛል። በዚህ ሰፈር የፖላንድ ድንበር ጠባቂዎች ቀን ከሌት በግራቸው የጦር መሳሪያ በተደገነባቸው መኪኖች በሰው አልባ አውሮፕላኖች በመጠቀም ምድሩንና ሰማዩን ይቃኙታል። በስፍራው የሚገኙት የድንበር ጠባቂ መኮንኖች ይህንን ከአምስት ሜትር በላይ እርዝመት ያለውን አጥር ህገወጥ ስደተኞችን ለመከላከል በሚገባ የተደራጀ አጥር ነው በማለት ያሰራሩን ምጥቀት ያሞካሹታል። ይህን አጥር በፀሐይ ሲመለከቱት ለመዝለል የሚሞክሩትን ለመከላከል ያለሙ የሾሉ ብረቶች፣ እንደ ሾህ የሰሉ ሽቦዎች ነጸብራቅ ዓይንን ያጥበረብራሉ። በዚህ መሰረት ጠባቂዎቹ ከህገወጥ አዘዋዋሪዎች አንድ እርምጃ ቀድመው በመገኘት ውጤት ሽታማ የተባለ ጥበቃቸውን አጠናክረው እንደቀጠሉበት ይነገራል። ይሁንና በዚህ የድንበር ላይ ጥበቃ የተሰማሩት ጠባቂዎች ከህገወጥ ሰው አዘዋወሮች ጋር በመመሳጠር ዳጎስ ያለ ክፍያ እየተቀበሉም ህገወጥ ስደተኞችን ባላየ ባልሰማ እንደሚያሳልፉም ይነገራል። በዚህም እነዚህ የድንበር ጠባቂዎች ስደተኞቹም ድንበሩን በህገወጥ መንገድ የሚሻገሩበትን ወሳኝ ቦታ በመጠቆም እንደ መሰላልና የሽቦ መቁረጫዎች የመሳሰሉ መሳሪያዎችን እንደሚሰጧቸው ይገለጻል። የፖላንድ ባለስልጣናት በበኩላቸው ለቁጥጥር አስቸጋሪ የሆነውን የስደተኞቹ ውስብስብ ባህሪያትን በማንሳት ደጋግመው ይወቅሳሉ። ይህም ሆኖ በታሳስ 24 የወጣው የሁማን ራይትስ ዎች ሪፖርት የፖላንድ ባለስልጣናት በህገወጥ መንገድና አንዳንድ ጊዜም በኃይል ጭምር ወደ ሀገራቸው ለመግባት የሚሞክሩትን ስደተኞች የጥበቃና የከለላ ፍላጎታቸውን ከግንዛቤ ሳያስገቡ ወደ ቤላሩስ እንዲመለሱ ያስገድሏቸዋል ሲል ወቅሷል። የቤላሩስ የ22 ምርጫን ተከትሎም የአውሮፓ ህብረት ጠንከሬ ዓለም አቀብ ከጣለ በኋላ ፕሬዚዳንት አሌክሳንደር ሉካሼንኮ ከመካከለኛው ምስራቅም ሆነ ከአፍሪካ የሚመጡ ስደተኞች በህገወጥ መንገድ ወደ ፖላንድ ድንበር የሚያደርጉትን ጉዞ እንደማያስቆሙት ተናግሯል። ሉካሽንኮ ይህን ሁኔታ በተመለከተም በ221 በሰጡት ማብራሪያቸው ላይ ድንበሩን ለማቋረጥ የሚሞክሩ ስደተኞችን አላስረን በማለት ምክንያቱም መዳረሻቸው ወደ እኔ ሀገር አይደለምና ነው ሲሉም ተደምጧል። በዚህ የፕሬዚዳንቱ ቸልተኝነት የተሞላበት ንግግር ትችት ያስተናገደችው ቤላሩስ ስደተኞች ወደ አውሮፓ ለመግባት ይህን መንገድ እንዲጠቀሙ ታበረታታለች በሚልም ትከሰሳለች። በዚህም በ221 በሉካሽንኮ መንግስት የሚመራው የጉዞ ወኪል ወደ ድንበሩ የሚመጡትን ፍልሰተኞች ጉዞ በማቀላጠፍ በሚል ክስ ከአውሮፓ ህብረት በኩል ማዕቀብ ተጥሎበታል። ይህ የጉዞ ወኪል በ22 የቤላሩስ የውጭ ጉዳይ ሚኒስተርን ለበርካታ ኢራቃውያን ከአምስት ዓመት በታች የሆኑ ህጻናትን ጨምሮ ላደን ቱሪዝም በሚል ቪዛ መጠየቁን ቢቢሲ አረጋግጫለሁ ብሏል። ይህ ቪዛ ደግሞ ስደተኞች ለፖላንድ በጣም ቅርበት ባለውና ጥበቃ በሚደረግበት የቤሎይዛ ደን አካባቢ የመቆየት ህጋዊ መብት ይሰጣቸዋል። ይሁንና የቤላሩስ የድንበር ባለስልጣን ስደተኞች ድንበሩን እንዲያቋርጡ ይረዳሉ መባላቸውን ፈጽሞ አንቀበለውም ባይናቸው፣ እንዲያውም ይህን ሁኔታ ለመቅረፍ የስደቱ ሁኔ ሁኔታ ከተባባሰ ጊዜ ጀምሮ የአውሮፓ ህብረት ሀገራት የሀገሪቱ የድንበር ኮሚቴ የገንቢ ውይይት አስፈላጊነት እና ህገወጥ ስደትን ከመዋጋት ጋር የተያያዘ ድንበር ተሻጋሪ የትብብር ፕሮጀክቶችን የማስቀጠል አስፈላጊነት በመግለጽ ተደጋጋሚ ጥሪ አቅርበዋል፣ በማለት ይሞግታሉ። አክለውም እንዳለመታደል ሆኖ ጎረቤት የአውሮፓ ህብረት ሀገራት ገንቢ ውይይት ከማድረግ ይልቅ በድንበሩ አካባቢ ወታደራዊ ኃይል ማጠናከር እሰጥ አገባን የመረጡ ሲሆን የድንበር ትብብር ጉዳዮችን ችላ ብለዋል፣ በማለት ከዚህም በላይ በአሁኑ ጊዜ እየተፈጠረ ያለውን የስደት ችግር ለመፍታት ስር ነቀል ዘዴዎችን እ እየተጠቀምን ነው የሚል አመክንዮ ያነሳሉ። እንዲያም ተባለ እንዲህ ግን በፖላንድና በቤላሩስ ድንበር በኩል የስደተኞች ፍልሰት መጨመር የሚያሳየው በሁለቱ ሀገራት በኩል ድንበሩን እንዲቆጣጠሩ ኃላፊነት በተሰጣቸው አካላት መካከል ያለው ግንኙነት በከፍተኛ ሁኔታ መሸርሸሩን ነው። ይህ ቁጥጥር በአሁኑ ሰዓት ምንም እንኳ ከፖላንድ ወገን በኩል ጥረቱ ቢጨምርም በ2024 ድንበሩን ለማቋረጥ ወደ 30 ሺህ የሚጠጉ ሙከራዎች መደረጋቸውን መረጃዎች ያሳያሉ። ይህም ከ2021 ወዲህ የታየ ሁለተኛው ከፍተኛ ቁጥር ሆኖ ተመዝግቧል። በዚህ በውጣ ውረድ በታጀበው የግብ ግብ መሃል በርካታ ስደተኞች አካላዊና ና ስነ ልቦናዊ ጉዳት የሚገጥማቸው ቢሆንም ድንበሩን የማቋረጡ እቅድ ግን ይሳካላቸዋል። ይሁንና ይህ የማቋረጥ ፈተና እንዲህ በቀላሉ የሚገለጽ አይደለም። በዚህ ድንበር የሚያቋርጡ ስደተኞች አጋጣሚ የጥበቃ ጋርድ ጋር ተፋጠው ሮጦ ለማምለጥ የሚሞክሩ ከሆነም ጥቅጥቅ ባለው ጫካ መሀል ከተሰየሙት ውሾች ጋር መጋፈጥ ግድ ይላቸዋል። በውሾቹ ላለመበላት በሚደረገው የማምለጥ ጥረት መሃል ደግሞ መልክዓ ምድሩ ለእግር ጉዞ አመች አይደለም። በዚህ ላይ በድንበሩ ዙሪያ 55 ሜትር ርዝመት ያላቸው የሽቦ አጥሮች አሉ። ታዲያ ከውሾች ንክሽታ ተርፎ ይህንን አጥር ዘሎ ለመሻገር የሚሞክር ማንኛውም ሰው ቢኖር ደግሞ ይህ ስለታማ አጥር ያለ ርራዬ አፋውቶ የሚያጠቀው ይሆናል። ዊያር የተሰኘው የቁጥጥር ቡድን እንደገለጸው ከሆነም በዚህ ሁኔታ ድንበር ለማቋረጥ የሞከሩ 89 ሰዎች ሞተዋል። ምንም እንኳን የቤላሩስ ባለስልጣናት ለስደተኞቹ ድንበሩን ለማቋረጥ የሚረዳቸው ቁሳቁስ ቢሰጧቸውም ከግዛታቸው በፍጥነት ወጥተው ወደ አውሮፓ ህብረት አገራት እንዲገቡ በሚል በውሾችም ያሳድዷቸዋል። በክረምት ያለው ሁኔታ ደግሞ አይጣል ነው። ካለው ከፍተኛ ቅዝቃዜ የተነሳ የገዛ አካል አይታዘዝም፣ በድን ይሆናል። ከድንበር ተቆጣጣሪዎች ለማምለጥ ከተሮጠ ደግሞ ውሻ ከኋላ ይለቁብሃል በማለት ቢቢሲ ያነጋገረው አንድ ስደተኛ የሁኔታውን አስከፊነት ይገልጸዋል። ጨምሮም ስደተኛው ከእነዚህ ውሾች ጋር በሚደረገው የማምለጥ ግብግብ አንገታቸውና እግራቸው ላይ የተነከሱ ሰዎችን አይቻለው በማለት አስከፊውን የኋላ ታሪክ በትዝታ ይገርበዋል። በእርግጥ በዚህ ሁኔታ ሕይወታቸው አደጋ ላይ የተጋረጠው ስደተኞች ለመታደግ የተለያዩ በጎ አድራጎት ድርጅቶችም ተሰማርተዋል። ታዲያ በዚህ የበጎ አድራጎት ድርጅት የሚሰሩት ባለሙያዎች እንደሚሉት ከሆነ በዚህ ቦታ እርዳታ የሚሹት አብዛኞቹ በፍርሃት የተረበሹና የህክምና እርዳታ የሚያስፈልጋቸው ስለመሆናቸው ይናገራሉ። በዚህ ቦታ የሰቆቃ ጥግን የሚያሳልፉት ስደተኞች በአጥሩ ሽቦ ምክንያት ብዙ ጉዳት ከማስተናገዳቸው አልፎም ከአጥር ላይ ሲዘሉ ክንዳቸውና እግራቸው ይሰበራል፣ አሊያም በዘው ያሸልባሉ። ከዚህ አጥር ላይ የወደቁትና ህይወታቸው በአጣቂ ውስጥ የገቡት ሰዎች ደግሞ በአቅራቢያው ያለው የነዋሪዎች መንደር እንደ ሆስፒታል ሆኖም ያገለግላቸዋል። ይሁንና በስደተኞቹ እንግልት ልቡ ተነክቶ ለማ ማስጠለል የሚሞክር የመንደሩ ኗሪ ሚስጥሩ ከተጋለጠበት በሀገሪቱ መንግስት በኩል ትልቅ ቅጣት ይጠብቋል። ከዚህም በላይ በስደተኞች መጉረፍ በተናደዱት የሀገሬው ሰዎች በኩል የደቦ ፍርድ ሊወሰድበት ይችላል። የሚገርመው ግን ይህ ሰፈር በህይወታቸው ከባድ አደጋ እንደሚመጣባቸው እያወቁም ለስደተኞቹ እርዳታ ከማድረግ ወደ ኋላ የማይሉ በርካታ ለሰብአዊነት የሚጨነቁ ደጎችን መኖሪያ መሆኑ ነው። በዚሁ ልክ ደግሞ በስደተኞች መጉረፍ የሚናደዱና እርምጃ እስከ መውሰድ የሚደርሱ የሀገሬው ሰዎችም አሉ። ሌላው በዚህ ድንበር ህይወታቸውን አስይዘው የሚንቀሳቀሱ የበጎ ፈቃደኛ ሰራተኞች ተጋድሎ ራሱን የቻለ አንድ ፊልም የሚወጣው ታሪክ እንደሆነ ይነገራል። እነዚህ የበጎ ፈቃደኛ ሰራተኞች በተለይም በሀገራቱ ባለስልጣናት ዘንድ ታርጌት ላለመደረግ ራሳቸውን የመንደሩ ነዋሪ አስመስለው እንደሚንቀሳቀሱ ይነገራል። በዚህም መሰረት አነስተኛ መጠለያ ላይ ህይወታቸውን የሚገፉት እኒህ በጎ ፈቃደኞች እንቅልፍ የሚተኙት ስደተኞች የማይመጡ ከሆነ ብቻ ሲሆን፣ በማንኛውም ጊዜ ሊመጣ የሚችልን የድረሱልን ጥሪ በተጠንቀቅ ይጠባበቃሉ። በዚህም እነዚህ የነፍስ አድን ሰራተኞች ስደተኞች ባሉበት ሁሉ እርዳታ መስጠት መሯሯጥ የእለት ተእለት ተግባራቸው ሆኗል። በዚህ ስራ ላይ በአብዛኛው በክረምት ወጣት ወንዶች በበጎ ፈቃደኝነት የሚሳተፉ ሲሆን በመስከረምና በጥቅምት ደግሞ ሴቶች እንደሚበዙ መረጃዎች ያመለክታሉ። እነዚህ በጎ ፈቃደኞቹ የመጀመሪያ እርዳታ ከመስጠት ባሻገር ለመስማት ፈቃደኛ ለሆኑ የጥገኝነት ምክር አገልግሎት እና አጠቃላይ ስላለ ሁኔታ በቂ መረጃም ይሰጧቸዋል። ይህ በእንዲህ እንዳለ በዚህ በተከለለው የደን አካባቢ ውስጥ በሚያልፉ ሰዎች የሚቀጣጠለው እሳትና የተጣሉት ቆሻሻዎች የቢያልዌይዚ እንስሳትን ባህሪ ከጊዜ ወደ ጊዜ እየለው ወጠው ይገኛል። በአሁኑ ሰዓት የአውሮፓ ጎሽ መንጋዎች የሰውን ጠረን ለመሸሽ በሚያደርጉት ጥረት ቀደም ሲል ወደማይሄዱባቸው የጫካው ክፍሎች እየገቡ ስለመሆኑም ይነገራል። በዚህም በጫካው ውስጥ የሰው እግር ዳና በመጨመረ ቁጥር፣ አብሮት የሚመጣውን ለአካባቢው ባዕድ የሆኑ ፍጥረታትን ለማስወገድ የደን ባለሙያዎችም የበኩላቸውን ኃላፊነት እየተወጡ ይገኛሉ። በዚህ ሙያ ላይ የተሰማረው ማቲዮስ ሲዝሙራ በደን ጠባቂነት ከ20 ዓመታት በላይ ሰርቷል። ሕይወቱን በሙሉ በቢያሎዛ ኖሯል። ጠቅ ባለ ጫካ ውስጥ በበረዶ በተሸፈነ ድልድይ ላይ ሲጓዝ በስራ ወቅት ብዙ ብዙ ጊዜ ስደተኞችን እንደሚመለከት እና ከቤላሩስ በኩል የሚወሰደው እርምጃ አለመኖሩ እንደሚያስጨንቀው ይናገራል። እንደ ባለሙያው ገለጻ ከሆነ የቤሎይዛ ጫካ ችግሮች እየጨመሩ የመጡት የቤላሩስ ባለስልጣናት ስደተኞች በጥቅጥቅ ደኖች እንዲቆዩ መፍቀዳቸውን ተከትሎ ነው በማለት ይሞግታል። ይሁንና ይህን እንደ አብዛኛው ስደተኞች ወደ ሌሎች አውሮፓ ሀገራት የሚያደርጉት ጉዞም ጊዜያዊ መቆያ ብቻ በመሆን ነው የሚያገለግለው። እንዲያም ተባለ እንዲህ ግን ህገወጥ ስደት የቤላሩስ የፖለቲካ ጨዋታ ፈርጣማ ክንድ አካል እስከሆነ ድረስ ይቀ ቀውስ በአውሮፓ ድንበሮች ላይ ተጽዕኖ ማሳደሩን ይቀጥላል ይላሉ የዘርፉ ባለሙያዎችም። በእንቅርት ላይ ጀሮ ደግፍ ይሉት ነገር የሆነው ነገር ደግሞ የአውሮፓ ህብረትና ቤላሩስ በገጠሙት ውዝግብ ምክንያት በሺዎች የሚቆጠሩ የተለያዩ ሀገራት ስደተኞች ቤላሩስን ከፖላንድ ጋር በሚያዋስነው ድንበር አካባቢ በብርድ በረሃብና በሽታ እየተሰቃዩ መሆናቸው ነው። ከፖላንድ ጋር በመካሰስ ውስጥ የምትገኘውና ከቀድሞዋ የሶቪት ህብረት ግዛት አንዷ የነበረችው ቤላሩስ ምስራቅ አውሮፓ የምትገኝና ከአምስት ሀገራት ጋር የምትዋሰን የባህር በር የሌላት ሀገር ናት። በጎርጎሮሳውያኑ 199 ከሶቪት ህብረት ተነጥላም ራሷን የራሷን የቻለች ሀገር የሆነችው ቤላሩስ በስተ ምስራቅና ሰሜን ምስራቅ ከሩሲያም፣ በስተ ደቡብ ከዩክሬን፣ በስተ ምዕራብ ከፖላንድ፣ በስተ ሰሜን ምዕራብ ደግሞ ከሊቱዌኒያና ከላትቪያ ጋር ትዋሰናለች። ከሶስት የአውሮፓ ህብረት አባላት ጋር የምትዋሰነው ቤላሩስ የህብረቱ አባል የመሆን ፍላጎት ግን የላትም። ይህች ሀገር ከአውሮፓ ህብረት ጋር ከፍተኛ ውዝግብ ላይ የምትገኝ ሲሆን የአውሮፓ ህብረት ከፍተኛ የማዕቀብ ናዳ አዝንቦባታል። የማዕቀቡ ዋና ምክንያት ደግሞ በተደራጀ መንገድ ስደተኞችን ወደ አውሮፓ ህብረት አባል ሀገራት የማስገባት ጥረት ታደርጋለች የሚል ነው። ይህ የቤላሩስ ክስ አውሮፓን በስደተኞች የማጥለቅለቅ የሩሲያ እቅድ አንድ አካል ስለመሆኑም የሚያነሱት ብዙዎች ናቸው። ከዚህ በፊት ዓለም አቀፉ የስደተኞች ፖሊሲ ልማት ኢንስቲትዩት ሩሲያ አውሮፓን በስደተኞች የማጥለቅለቅ እቅድ እንዳላት ገልጿል። ከዚህም በላይ ሩሲያ በካሊንግራንድ አውሮፕላን ማረፊያ በኩል ስደተኞችን ወደ አውሮፓ እንዲገቡ ልታደርግ ትችላለች የሚልም ስጋት አለ። ሩሲያ በተለይም የሰሜን አፍሪካ እና የመካከለኛው ምስራቅ ስደተኞች በካሊንግራንድ ኤርፖርት በኩል ወደ አውሮፓ በማስገባት የደህንነት ስጋትን የመፍጠር እቅድ አላት የሚል ስጋት ዛሬውም ድረስ ይነሳል። በዚህም የተነሳ ነበር ፖላንድ ዛሬ የስጋት ቀጠና የሆነውን የሽቦ አጥር የገነባቸው። አበቃን። ቸር ጊዜን እንተመኘን። ውድ ቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንድትደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚህ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎች ይዘንላችሁ እንቀርባለን። ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ።